አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ዲ አረብ ሚዲያ ቤተሰቦች እንድናችሁ ክኔጋ ሰላም ነኝ አልሐምዱሊላህ። በዛሬው ቪዲዮ ይዤላችሁ የመጣሁት ከመቅደላ ወረዳ ማሻ ከተማ ደፈርጌ የሚባል አዲሱ ምሪት፣ አዲሱ ሰፈር ነው ማለት ነው። ይህ የሚታያችሁ በየቆሶ ወይም በቅብቲያ መውጫ ያለው ደፈርጌ የሚባለው መስመር ማለት ነው፣ በማክሲማ በኩል እንደምታዩት ይሄ ሰፈር ያው አዲስ ነው። በዚህ በሁለት ሶስት አመት ውስጥ ነው የሁሉ ሰፈር እንደዚህ የሚያምሩ የተሰራው ማለት ነው። ውድ አረም ሚዲያ ቤተሰቦች ዛሬ ያው ይዤላችሁ የመጣሁት ዴፈርጌ ሰፈር ማለት ነው። አዲሱ ምሪት ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ፣ ሁሉን ማሳያችሁ ይሆናል። ከነው አቀው ውድ አረም ሚዲያ ቤተሰቦች ዛሬ ያው ያያችሁት ያላችሁት ዴፈርጌ የሚባል ሰፈር ነው ከማሻ ከተማ ማለት ነው። አዲሱ ምሪት ነው እንደምታዩት ቤትና ቦታ ያልገዛችሁ ቤተሰቦች እንዴት ገዙ እላችኋለሁኝ ማለት ነው። ከነዋጋቸው ዝርዝር ማሳየችው ይሆናል በዚህ ቪዲዮ ብዬ አስባለሁ። ኢንሻአላህ እስከ ቪዲዮው መጨረሻ አብራችሁኝ ቆዩ። ላይክ፣ ሸር ሰብስክራይብ ማድረጋችሁን አትዘንጉ። ቤተሰብ የሆኑ ጠቃሚ ጠቃሚ የሆኑ ሆኑ ቪዲዮዎችን ለእናንተ አደርሳለሁ ብዬ አስባለሁኝ ማለት ነው። አሁን የምገኘው በማሻ ከተማ ዴፈርጌ ሰፈር ነው። አዲሱ ምሪት እንደምታዩት በዚህ ሁለት ሶስት አመት የተሰራ ነው። በጣም የሚያምር ነው ማለት ነው። እንደምታዋቸው ቤቶቹ በጣም ቆንጆ ቆንጆ ውብ የሆኑ ቤቶች ናቸው ማለት ነው። ያው ከአንድ ግርፍ እስከ ሶስተኛው ግርፍ ድረስ የተገረፈ ቤት አለ። ያው ሰው ነዋሪውም ገብቶ እየተቀመጠበት ነው ማለት ነው። ሁሉም ሁሉም ሰው አለ። ይሄ የታጠረው እንደምታወት ማለት ነው። ውድ ቤተሰብ ያው ዛሬ ዴፈርጌ ሰፈርም እንደዚህ አድርጌ ይላችሁ መጥቻለሁ ማለት ነው። አዲሱ ሰፈር በጣም የሚያምር ነው እንደምታወት ማሻአላ ያው ቤትና ቦታ መግዛት ለምትፈልጉ አሁን ላይ ቤት መስራት እንደነ ለምትሉ ቤተሰቦች ያው እንደው ሊሰራ ዴፈርጌ አዲሱ ሰፈር ይህን ይመስላል ማለት ነው። ማሻአላህ ላይ ወዲ አረብ ሚዲያ ቤተሰቦች ዛሬ ያው የምታዩት ዴፈርጌ አዲሱ ምርት ይሄን ይመስላል ማለት ነው። ከማሻ ከተማ ዴፈርጌ የሚባለው ሰፈር ማለት ነው። ወካና ዋጋቸው የቤቶቹ የምታዋችሁ እንግዲህ ያው በጣም ያምራሉ ሰፈሩ ማሻአላ ነው። በርግጥ በጣም ያምራል መንገዱም እንደዚህ ያው ገረገንት የተደርጎበታል። በርግጥ በደንብ ባይሰራም ብቻ ያምራል ማሻላ ነው ወላሂ። እና የምታዋቸው ቤቶች አሁን እቺ ቤት አልተገረፈችም፣ ወሃ ለከታ ስራ ገረገንት ይገብቶባት ብቻ ነው ያቆመችው ማለት ነው ነው ነው ለፈርጊ ከተማ ያው እስከ አንድ ነጥብ ሦስት እስከ አንድ ነጥብ አራት እንደዚህ ነው አማካኝ ዋጋዋ ማለት ነው። ደፈርጌ አዲስ መሬት ላይ እቺ ደግሞ አንድ ግርፍ ተገርፋለች። መተባበሯም ተገጥሟል የተወሰነ የሁለት መቶ ሺህ እና የሶስት መቶ ሺህ ብር ለውጥ አለው ማለት ነው። ከዚህኛው ሰፈሩን ምታወት በጣም ማሻአላ በጣም የሚያምር ነው። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። ምድ ቤተሰቦቼ፣ እናንተ ለእናንተ የሚሆን ቪዲዮ ይዤላችሁ እመጣለሁ ብዬ አስባለሁ። ያው የምታዩት ሰፈሩ እዚህ ላይ ነው። እንግዲህ ማሻአላህ በጣም የሚያምር ሰፈር ነው ማለት ነው። ያው ጧት ሰዓት ስለሆነ ቀረጻው ብዙ ጨጋጋ ስለሆነ ብዙም ላይ ታያችሁ ይችላል። ውድ ቤተሰቦች ዛሬ ያው እንደምታወት ዴፈርጌ ሰፈርን በመቅዴላ ማሻ ከተማ ዴፈርጌ ሰፈርን ይዤላችሁ መጥቻለሁ ማለት ነው። ይሄ የምታዩት ዴፈርጌ ይባላል ማለት ነው። በየኮሶ ወይም በቀብያ መስመር ያለው አዲሱ ምሪት ማለት ነው። ውድ አረም ሚዲያ ቤተሰቦች አዲሱ ምሪት ደፈርጌ ይሄን ይመስላል እንደምታዩት። አሁን ወዲዎች ለእናንተ ይላችሁ እንደመጣ ታስፋለኝ። ይሄ መካከል ላይ ከፍታቱ የሚታያቸው አደባባይ የተባለ ቦታ ለአደባባይ ይታሰበ ነው ማለት ነው ገና አልተሰራ ሆኖ ነው የምታዩት። በጣም የሚያምር ነው እንደ አጠቃላይ ሰፈሩ። ወላይ ቤትና ቦታ አልገዛችሁ እንዴት ገዙ ጋብዛችኋለሁ ማለት ነው ውድ የሀገሬ ልጆች ላይክ ሸር ሰብስክራይብ ማድረጋችሁ እንዳትዘነጉ።